ዛሬም ጭቅጭቅ ላይ ናቸው። አደረሽ እኔ አይ ይኸውልሽ አሁን ዝም ብለሽ

እስቲ አሁን የወላችሁ የመጣንበትን ጉዳይ ቦታ ቦታ ሰጠነው ልንሄድ ነው። ጭቀጭቃችሁ ልንፈታውን የመጣን እንዴ አንዳች ሰይጣን በማለቱ ገብቷል። አንተ ወደ እሱ አንድ ሆነ እንደ ሰይጣን መጥፎ ነገር ነው የምታስብት ወይ? ወንዶችም እንደው የምትናገር እኮ ወንድነት ያስፈልጋል። ይሄን ጭቅጭቃችሁ አሁንም እኛ ላይ ደግማችሁ ትጨቃጨቁብን ነው። እስቲ በእውነት ተበደልኩ የምትዩን ጉዳይ እስቲ ንገሪ። እስቲ በቃኝ፣ እኔ በቃኝ። እንደው እውነት እንደው ያለኝ ነው ሞጋር አድርጋችሁ አካፍልኝ፣ እኔ እሄዳለሁ። በቃ ምን ሆነሽ ነው እንግዲህ አንተ ተውሀት እንደ ሰዎች እኮ እንደው እኩል ነው ቢሆን ችግር የለውም። ት ስንት ቀን ጋር ይሄን እናመጣ አሁን እኮ ጠፋህ። ዝም በል ዝም በል ልከፍ አለ አንተ ታውቃለህ፣ ሁሉን ነገር ታውቃለህ የእኛን ቤት ነገር እ ንተ አልደብካም እኔ የማላውቀው ጉዳይ ታለ ንገሪኝ ነው እኔ ቀው እነግሬሻለሁ እኮ ው እኔ የማውቀው ጉዳይ ወደ ጭቅጭቅ አያስገባም። እስቲ ምን አይነት ጉዳይ ነው? ለሰው ልጅ እኮ መፍትሄ መፈለጉ መላ መዘገዱ ሰውንም አጫውቶ እኮ ቢሆን ጥሩ ነው። ዝም ብሎ ጥሞኝ ይተኛል።

እሷም እንግዲህ መናገር የፈለገችውን እንዲህ ግልጣ አድርገህ ባትናገርም እውነታው ግን ይሄ ነው። ሰሙኝ። እኔ ቀንም እርሻ ሳርስ ውጄ እንግዲህ ጠዋት የወጣሁ እንግዲህ እንደምታውቁት ማታ ነው የምገባ። ከዚያ በኋላ ይደክመኛል፣ መኛል እግሬን እታጥባለሁ፣ በቅጡ እንኳን እራቴን አልበላ መሞች እንዲሁ እንዲሁ አልኩሽ ሂጅ አልጋው ላይ ገድም ካልሁን እንቅልፍ ይዞኝ ነው የሚሄድ። አሁን እሷም ምን ወጣ አንተ ተቃጅረ እኔ ተዚህ በላይ የምለው አሁን እንግዲህ ይሄ ጉዳይ የሚያጨቃጭቅ ነው እና የወልድሽ ማንጠቆች እንደ እውነት ባለፈው በነገርሽኝ ከሆነ ጠበሩ ምኑ ማለት ነው እንጂ ያለ ዝም ብሎ ነው። እስቲ ሁለቱን ጋዝራቹ እስቲ እሷ የሆነ ነገር ካልፈልግች ላይ ይህ ምን ነገር ሆኖ እኮ እንደ መላ አጣሁህ እንደ ምን ይሻለኛል ብሎ እንኳን እንደ ሰዎች እኮ እየመከረኝ፣ እንዲሁ ዝም ብሎ እግሩን አጣጥፎ። በመሀከላችሁ ያለውን ጭቅጭቅ ፍቱት። እሱን እመክረዋለሁ ወደ አንዱ ጠበል ይሄዳል። በእናትህ ላይ እንዳለችው አንዱ ጠበል ሲጀመር

ኦሮ ምን የሚሉት ምን አባት የተሻለኝ ናት። እሷም እሳቱን አያለች እሱም እንዲህ ተናግሮት አይደል ምን ተሻለኝ። የነፍስ አባታቸውን ፈልጌ በነፍስ አባታቸው ሊያዝ እንጂ አልሆነልኝም እኮ። እስቲ ኮኑናት ሲቆረጥ እኔ ዛሬ አርፍጃለሁ። እንዲህ ሰው ውርውር ሳይል አንተ አንተ ቀልበቢስ ልብ ብላ አድምጥ

ያጠብ ይሽሉ እንዲ ብንደበደበው ሞት። አሁን እያስተማርኩ ነው፣ እያስተማርኩ ነው። መቆርጣትን እያየ እንድትስተማር ነው የምፈልገው። ሌላው ደግሞ መድኃኒቱ እንዴት እንደምትሰጥ በኦፍራን ቀላ፣ እንደዚህ በወራጅ ውሃ ሲሄድ የለም በሱ ይቀዳና በሱም ተጨምቆ ይጠጣል፣ እንደያዘው እኔ እኮ ተአዲስ አበባ ተአውሮፓ ተፈረንስ ነው ዝም ብሎ ይመጣል። አያ ጠብቀው አያ ጠብቀው ይላል መኪናው እንዲደረደራል እንዳል እኮ ከማንም ተዓለም አቀፍ ዶክተር እኮ ነጥር የወጣው ነኝ አውቃለሁ። ተምሪ አስተ ያልተስተባለ እኮ አባቴ ያስቶ ያሰንብተውና አባቴ እንዲህ ዲያቆን እያለሁኝ አችን ነገር ደናርጎ ታስተማሪ በኋላ ነጥር የወጣው እኔ አእምሮዬ እንዲህ አንድ ነገር ተያዘ፣ አይለቅም። አንተ እንኳ የሚዛ አይመስለኝም ዝም ብሎ አናት መቀመጥ ብቻ ነው። ይቼውልህ ተነስሯ ነው፣ ተነስሯ፣ ተነስሯ ነው። ይቼ አዎ፣ ጮራ እንደያያት እንካ፣ እንካ፣ ጮራ ያያት፣ ስሯ ጮራ ያያት፣ ይውልህ፣ አዎ፣ አዎ

ይሄ እንደ በአንድ እግሩ ቆመ። እንደው እንትን ልለው ብን

ምን ነው ደስታ አልገባህም እንዴ? እንት ነው አልሰራ ብሎ አረግድ፣ ይሄ እንዴ አልሆነልኝ። ስንት ጊዜ ሆነን መሰለህ? እንደው ስንት ጊዜ በእውነቱ ይሻሻል ብዬ ገበያው በጠበል ይሄዳል። ገበያው ቁጭ ብሎ ተቤትልህ፣ እኔን አይነት አይነት በሳ በስል መብላት ብቻ እንዴ፣ ዝም ብሎ ማታው ጨዋታ የለም እንደው ዝም ብሎ አይን አይን ማየት ሆነ፣ እንዲህ ተጨባብጦ መተኛት ሆነ። አንቺ ደሞ ፈላብሽ ገንዘቡ ትንሽ ጠንከር ይልብሽ ለማስነሳት። ሰውዬው እንዳለ ነው እኮ ምሰራው። ሰውዬውን ተታይዝም ብዬ ተስሜቱ ጀምሬ እስከ ሙቀቱ ድረስ ሁሉን ነገር ስለምገጣጥመው ዋጋው በዛ ይልብሻል አፈሪ እኔ ቤት አንቺ ላይ አላበዛው ግን ቢሆንም አንድ አንድ ሺህ ብር ነበረ እንግዲህ መድኃኒቱ ሲሰራ እኮ እያየሽ ነው እንግዲያውስ ይኸውልህ ይኸውልህ በድሮን እንደው እንደምንም ብዬው እንቁላል ቢሆን ሽቸ እንደው ደባ ብዬው አመጣሁ። እንዲው ግን አደራ ግን ገንዘቡን የምሰጥህ ተሰራ በኋላ ነው። ኋላ ግን አሙቁልኝ፣ አሙቁልኝ፣ አቀዝቅዙልኝ፣ አቀዝቅዙልኝ እን እንደው በሆነ እና እንደው በሆነ እና መጀመሪያ መድኃኒቱ በሰራና ተዚያ በኋላ እራሱ ነገሩ ሁሉ ወዲህ ነው መድኃኒቱ ምን ላርጓደሩ አሁን ምሰጩ በምን መሰለሽ? ቆይ እንጂ ቆይ፣ እንዴት እንደምሰጩ ልንገርሽ። ዋ እንትን የሚያቀለበልሽ አንተ ያስቸኩለኝ ነው የምትሰጪው። ከእንቅልፉ እንደተነሳ ሁለት ጉራሽ ምግብ እንደቀመሰ በወፍራም ጠላ፣ በወፍራም ጠላ ትሰጪዋለሽ። ከመተኛቱ በፊት ነው የሚጠጣው ማታ ውማታ ትሰጪዋለሽ እንትን ብለሽ ከዚያ በኋላ ያን ተሰጠሽ በኋላ ነው ምንም እንጃ፣ መቻልሽንም እንጃ። መዋ ሲያጣድፍሽን ነው ጠዋት እኔ ደፍተራ ጠርቀው የሞተ እያስነሳው መጫኛ ቀጥ እያረኩኝ ምን ምን ያንሰኝ። ሌላም ደንበኛ ታመጫልሽ ሰው እና

ሴትዮ መጣኔን ጨምራ ምን ሽንቴን እንዳርሸና አፍኝዣ ምን አይነት አንተን ያርሰው ወይ ጠብቀ